ሌኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ለኝ ደህና ናችሁ ወይ? አልሐምዱሊላ። ዛሬ የማሳያችሁ 84 ሺ 750 ብር የፈጄ ውብ የሆነ እቃ ነው የማሳያችሁ። ማሻአላ ተባረክ ረህማን። እዚጋ እንደምታት ኤሌክትሪክ ምጣድ ክችን ካብኔት ላይ ተደርጋ መጠቀም የምትችሉባት ናት። እንዲሁም ደግሞ ቦታ ለሌላችሁ፣ ለምሳሌ ክችን ካብኔታችሁ ጋር በጎን ታረጓታላችሁ። እንጀራችሁን በፈለጋችሁ ሰዓት ትጋግራላችሁ። ስፈልጉ ደግሞ በቃ የሆነ ብቻ ቦታ ብዙ ማትፈጅ ቆንጆ የሆነች የኤሌክትሪክ ምጣድ ናት። ይቺ ምጣድ ምን አላት መሰላችሁ? እንደምታዩት ይሄ እግር አለው ክችን ካብኔት ላይ ቁጭ እንዲል ማለት ነው እና እዚህ ጋ ማብሪያ መጥፊያም ተሰርቶላታል በቄችን ሳብ ታረጋላችሁ የፈለጋችሁት ላይ እንደዛኛው አይደለም። በጣም ቀላል የሆነ ነገር ነው። አሁን እዛ ከሄደ በኋላ ሌላ ከኤሌክትሪክ እንትን ጋር ተያይዞ ምናምን፣ ይሄ ግን አዳፕተር ካለ አዳፕተሩ ላይ ሳጋርጋችሁ መጠቀም የምትችሉበት ቆንጆ የሆነች ምጣድ ናት። ዋጋ 6500 ብር ነው። 6500 ብር ይሄ ማብሪያ ማጥፊያው ተጨምሮ ማለት ነው። እና አይዋት እንዴት እንደምታምር ማሻአላህ። ትኩስ ናት። ተኩስናት እንዴት ስትነኳት ለምን አሁን ነው ገና ገጥሞ የሰጠኝ ማለት ነው፣ እየሞከራት ማለት ነው። እና እንግዲህ ይሄን ይመስላል ማሻአላ ተባረከትማን። ያው በጣም ተወዱታላችሁ በጣም ኢንሻአላ። ከወደዳችሁ ደግሞ ላይክ አርጉ፣ ሰብስክራይብ፣ ሼር እያረጋችሁ እዘዙ ማለት ነው። ይወት እንት ትመስላለች። እንደዚህ ሆኖ ደግሞ የዳቦና ይሄ ከላይ የእንጀራ ነው ከታች ደግሞ የዳቦ ሆኖ መሰራት ይችላል። ግን እኔ ያንን ብዙ ጊዜ አልመክርም። ብዙዎቻችሁ ጠይቁኛላችሁ እንደኔ ለእንጀራ መጋገሪያ ይችን ካረጋችሁ ለዳቦ ኢኮሳንግዙ በቃ በቃ እንደዛ ነው፣ እኔ እምላችሁ ማለት ነው አላህ እንደሚወደው ያን ነው መመክራችሁ። ግን የእንጀራው የዳቦ በአንድ እንትን የተደራረበ እድሜ ያን ያክል አይሆንም። ምናልባት እዛ ለባለሙያ እየሰጣችሁ ሀገራችሁ ላይ ልታሰሩ ትችላላችሁ። ይህም እኮ አላህ የበሎና የሆነ ነገር ከሆነ ማሰራት ትችላላችሁ። ግን የዳቦና የእንጀራው ለይታችሁ ብቻው ቢሆን የሚል እንትን ነው እኔ ምርጫ እንደዛ ነው። እንግዲህ እናንተን አላውቅም። እንግዲህ እቺን ትመስላለች። ማሻላ ተባረክ ለማን ሶስት ቦታ እግር አላት። አንድ ሁለት ሶስት፣ ማለት ነው። አልሙኒየም በጣም ቆንጆ የሆነች ማሻላ ተባረክ ለማን። ቅጥፍ ያለች ሽክፍ ያለች ናት። ስታስሱ እንዴት ነው የምናስሰው? እንዴት አርገን እንሰሰው ብላችሁ ብዙዎቻችሁ ስትደናገሩ ያለም ይሄ ገና እኮ ናችሁ እናንተ አለመጣችሁም። ኦረዴ ይህንም ታደረጋላችሁ መሰላችሁ። ማንኛውም ሰው እንዳስስላችሁ መስጠት አያስፈልገውም። የተፈጨ ጎመንዘራችሁን ይሄ ከሰማ በኋላ ትለኩስታላችኋ። ከዛ የተፈጨ ጎመንዘራ አድርጋችሁ ታወታላችሁ። ከዛም ያሲንጋረር ማሰስ ነው። አሁንም እንደዛው በቃ መጨረሻ ላይ ያቀጠናችሁትን ሊጥ አምጥታችሁ እንጀራችሁን መጋገር ብቻ ነው የሚጠበቅባችሁ። ይሄ ይነሳል፣ ይታጠባል። በፈለጋችሁ ሰዓት ይሄ ሲቆሽሽ ታነሱና አጥባችሁ ቆንጆ አርጋችሁ እንደዚህ ከለራ ሲዛችሁ መልሳችሁ ታረጋታላችሁ። እንደኔ ተመችቶኛል። ለማሚ ራሱ የቁሙን ቀይር ይሄን ላደርግላት ነው የወሰንኩት ማለት ነው። ለምን አንደኛ እሷ ውጭ ላይ ቁማ ከምትጋግር ሌላ ሰው ስለማታስጋግር ይሄንን ባረግላት ተክሽም ካብኔቱ ላይ ቁጭ አርጋ መጋገር ትችላለች ማለት ነው። እና እኔን ተመችቶኛል ለማለት ያክል ነው። ይሄ 6500 ብር ነው። ከዛም በቀጣይ ለዚህ ጋር እንደምታዋቸው እነዚህ ውብ የሆኑ እቃዎች አሉ። ከእቃዎቹ በፊት እዚህ ጋር እንደምታዩት ኤክስትራ ቦንድ ባለ 20 ሜትር ከ20 ለሜትር ከ20 ሜትር ከ20 በ20 ቲክነስ ኤክስትራ ቦንድ አንደኛ የሆነ ፍራሽ ነው፣ የማያስወቅስ ቆንጆ የሆነ ማለት ነው። ማለሽ ይሄ አቧራ ምናምን ያው ላስቲኩ ስላለ ይጠብቀዋል። ዋጋ 11800 ብር ነው። ከዛ በመቀጠል ምን አለች ይመስላችሁ? አንሶላ ብላኛለች። አንሶላ 1300 ብር የኮምቦልቻ ጨርቃ ጨርቅ ፋብሪካ ነው። በጣም አሪፍ የሆነ እቃ ነው። እዚህ ጋር ደግሞ ላባትራስ አለ። ላባትራስ ሶስት ከሀምሳ ሶስት ከሀምሳ ሰባት መቶ ብር ነው የገዛ ሁላት እዚህ ጋር እንደምታዩት ደግሞ ሶስት ሀባ ብርድ ልብስ አለ። ይሄና ይሄ ከለር ትንሽ ይቀራረባል ግን ለተለያየ ሰው ስለሆነ ምንም ችግር የለውም። እንዴት እንደሚያምር ግን ዘርግቻ ያሳያችኋል። ሶስቱን በአላ ፍቃድ። ከዛም መፍጫ ላት አምስት መቶ ግራም ከአምስት መቶ ግራም በላይ መፍጫ የለም። እኔ ራሱ አለኝ። በቅርብ ገዝቸዋለሁኝ። አሪፍ ይፈጫል። መሻላ ነው ማለት ነው። አጠቃቀማችሁን ግን በስነ ስርዓት አድርጋችሁ መጠቀም ነው። ይሄ 500 ግራም የተገዛላት 8000 ማን ነው? 7800 ብር ነው ማለት ነው። ከዛ ምን አሪ 250 30 ቁጥር 30 ቁጥር እና 34 ቁጥር ምን አለ? ብረድስት አለ 4500 ብር እና 3500 ብር ይሄን ገዝቼላታለሁ ማለት ነው። ቆንጆ የሆነች ብረት ድስት ናት። መያዣ ከፈለገች ያው ይሰራላት ማለት ነው። እዚህ ጋር ደግሞ የምን አለ መሰላችሁ የጅማ ረከቦት ሺህ ስምንት መቶ ብር እና አንድ ሜትር በአንድ ሜትር ደግሞ ሱፍራ አላት ማለት ነው። ሱፍራ አላት ማለት ነው። ከዛም እዚህ ጋር በርበሬ አለ። በርበሬ ይሄ አስራ ሁለት ኪሎ ማነው? ይሄ አስራ ሁለት ኪሎ ነው። ይሄ ደግሞ አስር ኪሎ ነው። በጣም ቆንጆ የሚያምር የሆነ በርበሬ ነው። እኔም ለማዘጋጀት እህቶች ሲያዙኝ የሚገዛው በርበሬ አሪፍ የሆነ በርበሬ ነው። በስድማን ነው በ600 ብር ሂሳብ 12 ሲባዛ ስድስት መቶ ስሩት ማለት ነው። ይሄንን 22 ኪሎ ገዝቼላታለሁ ማለት ነው። አብራችሁ ይቆይ በደንብ ላሳያችሁ። እና ረከቦቷ ትመስላለች ማሻላህ፣ ጽድት ያለች ሽክፍ ያለች ረከቦት ናት። በዛ ላይ ደግሞ እድሜ ያለው ረከቦት ሀቂቃ ይመችኛል። አሁን የጥበቡ ይላጣሉ ምናምን ብላችሁ ብዙ ጊዜ ስለምጠይቁ ቀልባችሁን እንትን ከምትሉ ይችን ብታረጋ ታቂቃ በጣም ነው የምታምረው። ማሻላህ እንዳይደብራችሁ ደግሞ በተላጠ ሰዓት ይላት ጥበቡንም ያንንም ሁሉ ብታረጉት ምንም ችግር የለው ማለት ነው። ይቺ ሁለት ከሀምስት ናብያቸዋለሁን እነዚህ ብረት ድስቶች በነገራችን ላይ በጣም ወፍራም ናቸው፣ ወፍራም ናቸው በጣም ይከብዳሉ። እነዚህ አሪፍ ነገር ናቸው። ይሄ ሰላሳ ቁጥር ነው ሶስት ሺ አምስት መቶ ብር። ይሄ ደግሞ ሰላሳ አራት ቁጥር ነው አራት ሺ አምስት መቶ ብር ከዛ ጭልፋ አንድ አለ ማለት ነው። ማሻላ ከዛም መቀጠልና ለመሰላት ቡታጋዝ አለ ቡታ ጋዝ ያው ጋዝ ያስፈልገዋል። እና እዚህ ጋር ያው እንደነገርኳችሁ ቡታጋዝ ነው፣ ዋጋ 2300 ብር ነው። በጋዝ የሚሰራ ማለት ነው፣ ጋዝ ጨምራላችሁ። የድሮ ቡታ ጋዝ ይጠፋችኋል ብዬ አላስብም። ይሄ ነው ማለት ነው። ከዛም 650 ብር እና መፍጫ ነው፣ ይሄ መፍጫ ነው፣ ይሄ ብር ነው ነው ማለት ነው። ሳች የጁዝ መፍጫ ሳች የጁዝ መፍጫ እስቶ የላክችን ፎቶ በነገራችን ላይ ሌላ ነው። እኔ ያም መግዛት ስላልፈለኩ ነው። ሳጭ ከሁሉም እቃዎች ተመራጭ የሆነ እቃ ነው እና እንደምታዩት ይሄ ሁለት ጆግ አለው፣ አንድ ደግሞ ለቡና መፍጫ የሚሆን አለው ማለት ነው። ይሄ ሙሉ እንትን ስለሆነ ምንም መፍታትም ስለማይጠበቅብኝ ነው። አሪፍ የሆነ እቃ ነው። ማሻአላ ተባርከ ነው። ሁላችሁም ትወዱታላችሁ። በርበሬ እንደነገርኳችሁ ያው 12 ኪሎና 10 ኪሎ 22 ኪሎ አላት ማለት ነው። ሌላ ይሄንን ሞክር ወክራ አድርጌ ላሳያችሁ። ይሄን መፍጫ ማለት ነው። ያው ብዙ ጊዜ ወክራ አሳይቻችዋለሁ። ትልቁ ይሄ መጨረሻ ትልቁ ይሄ ነው። ሪያክሽን እንሞክረው። ወክራው ሙሉ ነው። ጥሩ አይደለም። አሁን እኔ እምልካቸው እንደነዚህ አይነት ነገር አይፈጭም የሚለኝ ሰው አንድም የለም። ወክራው አለ፣ ግዴታ ነው። ምን የሚከስርብኝ እናንተ ድራማ እና ፊልም ያው ነው። ውሸታው ሸስተው ትሉ ይልቋን ልብ ይሻላል። እና ቢስሚላህ ማሻአላህ ተባረከ ራህማን ይህን ይመስላል። ሌሎቻችሁን ከወደዳችሁት ማዘዝ ለምትፈልጉ እኔ ማግኘት ለምትፈልጉ ዜሮ ዘጠኝ ስልሳ ሰባት ሰባአን በኔ ስልክ ቁጥር ነው። የፈለጋችሁትን ነገር በዋትስአፕ በመጻፍ ጽፋችሁ ከጨረሳችሁ በኋላ ደግሞ እኔ አካውንቴን ልክላችኋለሁ። ከዛም በኋላ ወደ ስራችን እንገባለን ማለት ነው ኢንሻላህ። እንጂ ዝም ብላችሁ በኢሞ ብትጽፉ ምን ብትሉ እና አልመለሳችሁም ብትሉን እኛ ተወቃሽ መሆን አንችልም። ያው እኛም ስራችን ነው፣ ስራችንን እናከብራለን። ሊያኪል እናንተ ስበቡ ማድረስ አለባችሁ። ሎም ብለው ኢንሻላህ ይህ ይመስላል ለዛሬ ያስኩላችሁ። ብርድ ልብሶቹን አንዳንድ ላሳያችሁ እና ላሳያችሁና እንቋጫለን ማለት ነው። ብርድ ልብሶቹ ከለራቸው በጣም ነው የሚያምሩት። በተለይ ይሄ ከለር ያምራል። ከዛ ቀጣይ ያለው ያምራል። የተደጋገመ ከለር አለው፣ ግን ቢሆንም ካየሩ አይነት አለው። ምንም ችግር ነው ይህት እንደሚያምር ነው የሚያምረው። አራት ነጥብ አምስት ብርድ ልብስ ነው። በቃ እነዚህ ያ መጠናቸው ያው ስለሆነ አልፈታው። እንግዲህ ይመስላል ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር በማድረግ አበረታቱ።